ወንድም አለ እዛ ጋር ወንድም ጫማ ያለቀበት ወንድም እያላችሁ ይሄ ለራሱ የጠገበ ከሀገር ከክፍለ ሀገር መኖር አልፈልግም ብሎ አዲስ አበባ የመጣ ልጅ ሲጠግብ ሲጠግብ እኔ እዚህ መኖር አልፈልግም ብሎ የመጣ ልጅ፣ ተፈናቅሎ እኮ ነው። የኪያ ተፈናቅሎ እኮ ነው አዲስ አበባ የመጣ ሰው። ሀገር በጣም ይከብዳል። ሰው ሀገር አለ አንድ ኮን ቪዲዮ ላይ ከቡታችን አዲስ አበባ ገብቶ ስደት ይከብዳል አለ ከቡታ ጀራ አዲስ አበባ እኮ ሁለት ሰዓት የሶስት ሰዓት መንገድ ነው። እመቤቴን እመቤቴን እንደዚያ እኮ አለ። ስደት በጣም ይከብዳል እኮ ከቤተሰብ ርቆ መምጣት አለ እ እ ቀልደኞች ናቸው። ማርያምን ለራሳችሁ ለራሳችሁ የምከሯቸው ማርያምን ለራሳችሁ ኑ እናንተ በቀን አንዴ እንኳን የእንጀራ እንጀራ እንኳን ሳትበሉ ሰው የጠገበ ታበላላችሁ እመቤቴ በጣም እኮ ንታስቁኝ እኔ ይቁም ያደርጉት ማለት ነው። የገጠር ነው አካባቢ ልጆች ይመስለኛል፣ ምንም የማያውቁ እንጂ የከተማ ልጅ ከተማን የየች ልጅ ችግሯን የምታቅልጅ እንዴት አደርጋለች። የገጠር ልጆች ይመስለኛል። ከተማ ልጅ ማ ሰዓት ናት የኔ ናት ሰዓት ናት አምጣ ነው የምትለው። እስከሱ ምን ብለሽ ነው የምትመክሪያቸው? እስኪ ሃኒ ምን ብለሽ ነው የምትመክሪያቸው? እኛን እናንተ እንናገራለን አንፈርድም። የማን የግሪሳ ፋሚሊዎች በነፃ ነው ስላሉ ፀጉሬን አልተኮሰም። ፀጉሬ እዛ ሲሄድ ይቆሚል እንደዚህ በጠራራ ፀሐይ ሙቀቱ ሙቀት መሰላት እንደዚህ አርኩና አልበላም አጠጣም ብዬ ያንድ ወር ደመወዜን ከማናንሳለው። እነሱ አገር አቋርጠው እዚህ ደስ መጥተው እኛን ለማስደሰት ደስታችን ለመተካት ብለው ሰርግ እዚህ ደስ መጥተው ተደግሰው በነፃ ካስገቡን፣ እኔ ስለምን ለምስጡፍ አልተጠማርኩላችሁ ነው? ያንድ ወር ደመወዜን ፎጭ አድርጌ በባልየው አያችሁ ለባልየው የእጅ ቀለበት ሰንሰለት፣ ለባልየው ለሚስትየው ደግሞ ይሄም ይሄን የመሰለ አልበላም አልጠጣም ብዬ ይሄን ምስኪኖች እንዲ አገር አቋርጦ ዝደስ መተው እንዴት በባሉ ሰርግ እንትን እላለሁ፣ እታደማለሁ። እንዴ ይቺን ለባሉ ደቅ ድምቀት ወርወር አርግላቸው መጣለሁ ማለት ነው። እና ግን ቆሎ መብላት ይቻላል። እዛ ቆሎ የኔም ይዤ ልምጣ ቆሎ ይቻላል አይቻልም? እና ባዶ እጃችሁ እንዳትመጡ ሰምታችኋል። ያዝ ያዝ እያደረጋችሁ